ጽዮናውያን የሚያስቡት አለም በእነሱ ዙሪያ እንደምትሽከረከር ነው። ሊትራሊ በዛ መልኩ ነው የሚያስቡት። ይህን አመለካከት ካልቸራል ኤክሴፕሽናሊዝም ይባላል። ኤክሴፕሽናል በቃ እኔ ልዩ ነኝ የዓለም መሽከርከሪያ ነኝ ብሎ የማሰብ አይነት እንትን ነገር ኮር አስተምህሮታቸው ነው ማለት። የሚያነሱት ሁልጊዜ ይህንን ነገር አውግልተው ለማምጣት ይፈልጋሉ። ለምን ከተባለ በሶስት መልኮች ነው እነዚህን ነገሮች ለማስረጽ የሚሞክሩት። የመጀመሪያው የተመረጠ ህዝብ ነን ብለው ያስባሉ። የተመረጥን ህዝብ ነን የሚለውን ነገር ያስተጋባሉ። ሁለተኛ ልዩ አስተዋጽኦ አለን ብለው ያስባሉ። ሶስተኛ ደግሞ ልዩ ስቃይ ተቀብለናል ብለው ያስባሉ። እነዚህ ሶስት ነገሮች ናቸው ጽዮናውያን ካልቸራል ኤክሰፕሽናሊዝም መገለጫ ተብለው የተቀመጡ ነገሮች ማለት ነው። የተመረጠ ህዝብነት ሲባል አምላክ እኛን ከሌሎች ህዝቦች ለይቶናል፣ የአብርሃም ልጆች ነን ምናምን ብለው ያነሳሉ። ልዩ ክብር እንደሚገባቸው አድርገው ያስባሉ። ይህንን በነገራችን ላይ እነሱ አይሁድ ብለው የማይቀበሏቸው ጥቁር ናቸው ብለው የሚነቋቸው፣ የሚያንቋሽሿቸው ቤተ እስራኤላውያን እንኳን የቲክቶክ ቪዲዮዎቻችን ላይ የመጡ ውይይቶቻችን ላይ ይህንኑ ነው የሚሉት። እኛ እንለያለን ከእናንተም በልጣለን እያሉ በግልጽ ነው የሚናገሩት ማለት ነው። ቁርአኑም ይህንን ነገር ይጠቅሰዋል ለይሰ አለይና ፊልኡምይይነ ሰቢል መሃይማን የሚሏቸውን አጋሪያንን ሙሽሪኮችን በቃ እነሱ ላይ እኮ ምንም ብናደርግ እኛ ላይ እንደ ወንጀል አይታይብንም የሚል አመለካከት አላቸው ይላል ከዛ ውጭ ታውቃላችሁ አራጣ ለምሳሌ ማበደር ክልክል ነው። ኖርማሊ በሃይማኖት መጽሐፍት። ነገር ግን አንድ አይሁድ ግን ለሌላ አይሁድ ላልሆነ ካል ግን ማበደር ይችላል ብለው ያስባሉ። የብዝበዛ መንገድ ስለሆነ ማለት ነው። እና ህዝቦችን በሞራል ልሽቀት ማዳከምም በብዛት አሁን ጽዮናውያን ከትላልቅ ይሄ የልቅ ፊልም ኢንዱስትሪዎች ምናምን ጀርባ ሰፊ ኢንቨስትመንት እንዳላቸው ይታወቃል። እና እንዲህ አይነት ነገሮችን ከኛ ውጭ ባለው ሰው ላይ ማድረግ ችግር የለውም ብለው ያስባሉ። ለምን የተመረጥን ህዝብ ነን እኛ የተለየ መብት ይገባናል የፕሪቪሌጅ አለ ብለው ስለሚያስቡ፣ ሁለተኛው ደግሞ ቅድም ልዩ አስተዋጽኦ ያልኳችሁ ነው። ይሄ ደግሞ የኖቤል አሸናፊዎች ነን ይላሉ፣ አብዛኞቹ እኛነን እውቀት ሳይንቲስቶች በብዛት እኛነን ስለዚህ ዓለምን የምንሾፍራት እኛ ነን የሚለውን ነገር እንኳን ማስተጋባት ይወዳሉ በብዛት እንደውም በቃ ዓለም ላይ የምትፈጠረው እያንዳንዷ ነገር በጽዮናውያን ዲዛይን እንደመጣች ጽዮናውያን በቃ የምናደርገውን ነገር ሁላ ልክ እንደሚያውቁ በቃ ሊሆን ሱፐርናቹራል ፍጥረት መስለው እንዲታዩ ለማድረግ የተለያዩ መጽሐፍቶች

የሚጠላቸው አካል የጻፈው አስመስለው ሁላ እንዲህ አይነት ነገሮችን ይጽፋሉ። ራሳቸው ይህንን ኢሜጅ እንትን ያደርጉታል። ለምን ልዩ አስተዋጽኦ አለን፣ ልዩ ኃይል አለን የሚል ነገር ለመቅረጽ ማለት ነው። ሶስተኛ ደግሞ ደጋግመው የሚጠቀሙት መንገድ ምንድን ነው? ልዩ ስቃይ ተቀብለናል። ሁልጊዜ ቪክቲም ሜንታሊቲ ውስጥ ሆነው ነው የሚያስተምሩት። ሆሎኮስት ስለዚህ ትልቅ ጥቅም ሰጥቷቸዋል። ከዛም ባለፈ ግን ራሳቸው እየገደሉ ለምሳሌ ፍልስጤማውያን፣ እነሱ ይገላሉ፣ ግን ሁልጊዜ ራሳቸውን የሚያቀርቡት ሰላም ፈላጊ ፈለጊ ፍልስጤማውያን እየመጡ ልክ የሚያጠቋቸው ሰላማቸውን የሚነሷቸው እንደሆነ አድርገው ነው የሚያቀርቡት። ይሄ የተለመደ ሪቶሪካቸው አካል ነው። ስለዚህ በእነዚህ ሶስት ነገሮች ካልቸራል ኤክሰፕሽናሊዝም ወይም ደግሞ እኛ ልዩ ነን የሚለውን ነገር ያራምዳሉ። የተመረጥን ሕዝብ ነን በማለት ልዩ አስተዋጽኦ፣ ልዩ ሱፐርናቹራል ጠቃሚነት አለን በማለትና ልዩ ስቃይ ተቀብለናል በሚል ማለት ነው።